እኔ ድምፅ ሰማ ነበር። ያንን የሰማሁትን ድምፅ ለሰው አስተላለፍ ነበር። እማየው ራዕይ ነበረ እሱ ነው የምታየው፣ ሰዎችም የምትነግራቸው ሰዎች ልክ ነው ና ይለዋል። ብዙ ነገሮች የታመሙ ሰዎች ላይ እጅ ጭኜ ተፈውሰዋል። በቃ አንዳንድ ፔንቴ በቃ የእኔ እጅ ለሱ እንትኑ ነበረ እጅ ካልጫንኩ ራሱ ከቤቷ ይወጣል። እባክህ እጅ ጫንልኝ ነው የምልህ። ትጭናለህ። ሆኖልሃል። እግዚአብሔር ካንተ ጋር። በነቢያትነት አገልግያለሁ። ብዙ ቸርች እሱ ማለት ያው ብዙ ነው። በዛ ቤት በጣም የሚያስቁ፣ የሚያሳዝኑ ነገሮች አሉ። ትንቢቱና ትንቢተኛው የሚተነብለት አለመገናኘት፣ ልሳንና ባለልሳኑ የሚለሰንለትም የሚለሰንለት አለመገናኘት ነገሮች አይ እና አንድ ጊዜ ረጅም ናት፣ ከኔ ቁመት ትበልጣለች፣ ቀይ ናት።

ፌክ በቃ ውሸት ብቻ። ልታጭበረብር አልመቻለ ነገሮቿ ሊሳካ ስል ጥለው ወጣ አለቀ። የኔ እጅ እንትን ሳይል አይተኙም ነበር። በእርግጠኝነት ያንተ እጅ የነካቸው በሙሉ ወደ አለም ተመልሰዋል ብዬ አስባለሁ። ተኩላ እጁን ጭኖ በግ የሚሆን ሰው የለም። ስለዚህ ያንተ እጅ የነካቸው ሰዎች በሙሉ የእግዚአብሔር ምሕረት የእግዚአብሔር ይቅርታ ወደ ቤቱ ይመልሳቸው ቆሞ ጸንተው ይሄዱ ነው ብዬ አላስባለሁ። ነብይ ነበርኩ ቀራይ አያሉ ምንም አታይ ምንም ምንም ውሸት አታውራ በርቅ ጠራቂና ጠጅ ይታያል። እነዚህ አይነት ነገሮች ሊታዩ ይችላሉ። ከዛ ውጭ ምንም አይታዩ። አትዋሽ። ለነገሩ አትዋሽ ይችላሉ። ጭራሽ የውሸት ማምረቻ ሆነ እንጂ በጌታ በኢየሱስ አረ፣ ስትቀደት ትንሽ ለሰፊ እንድትመቸው ነበር። ለነገሩ እንዲህ ውሸት ካልተናገርክ ስም ካላጠፈት ይባረራል። የእንጀራ ጉዳይ ነው ውሸት። አቤት ጥያቄና መልስ ሁለት፣ አንድ አይነት መቼም እዛ ቤት ጉዳይ ያልቀምላል። ያኛው ያኛው እንግዲህ ምንም ማለት አልችልም። ኢየሱስ ይወዳቸዋል። ኢየሱስ ብቻውን ያናል። እንግዲህ ምንም ማረግ አይቻልም። ክብር ላይ ኢየሱስ ይሁን ስለሆነ የፕሮቴስታንት ዝማሬን መስማት ያለ መስማት የፕሮቴስታንቶችን ዝማሬ መስማት ምን ያደርግላል? መስማት ትክክል አይደለም፣ መስማታችሁ ትክክል አይደለም። ተረበቃችሁ ምን ሰሙ ሰዎች ካላችሁ ባትሰሙ ይመረጣል። ምክንያቱም ክህደት ነው አሁን አማላጄ አማላጄ ኢየሱስ አማላጄ ኢየሱስ ወዳጄ የሚለውን ዝማሬ ነው የምትሰማው። ሁለት ጥፋት ነው የሚሆንባቸው። አንደኛ ኃጢአት ነው ዘፈን መስማት ማን ነው የፕሮቴስታንትን ዝማሬ መስማት ኃጢአት ነው። ሁለተኛው ክህደት ነው ክህደት ነው። አማላጄ ኢየሱስ ወዳጄ ሲጀመር፣ እነሱ የሚጠቀሙበት የሙዚቃ መሳሪያ ያልተገባ ነው። የሙዚቃ መሳሪያ በራሱ ክህደትም ጭምር ነው። ሃይማኖትን ነው የምትክደው። አማላጄ ኢየሱስ ወዳጄ እያል አማላጅ ነህ አንተ አማላጅ ነህ አንተ አማላጅ አማላጅ አማላጅ ነህ አንተ፣ ኢየሱስ ወዳጄ ነህ። እኛ ኢየሱስን አማላጅ አንለውም። እኛ ጌታችን ስንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የምንለው። ለእኛ አማላጃችን አይደለም፣ አምላካችን ነው። ምልጃውን ምልጃው የመስቀሉን ስራ አንዴ ሰርቶ ጨርሶ ሄደዋል። በቃ አለቀ። ስጋ ወደሙን እየተቀበልን ነው እኛ ምን ነጻው። ዛሬ ኢየሱስ ክርስቶስ ፈራጅ ነው ፍጹም ሰው ፍጹም አምላክ ነው ዛሬ። ስለዚህ የትኑ የምታዳምጠው አንተ ሰው? አንድ የፕሮቴስታንቶችን ዘፈን ማን ነው መዝሙር የሚሰማ ሰው ኃጢአትን እያደረገ ነው፣ እየካደም ነው። ልክ ዘፈን መስማት ያልተገባ ዘፈን መስማት ኃጢአት ነው እንደምንለው ሁሉ የነሱን ዝማሬ መስማትም ኃጢአት ነው። አዘሴም ታይም ደግሞ ክህደት ነው እየካርክ ያለው ክርስቶስን እየካርክ ነው ማለት ነው። እና እንደዚህ ብታስቡ ታሪፍ ነው። ስሞችን ቦታ የፕሮቴስታንቶችን ዘፈን ማን ነው መዝሙር የሚሰማ ሰው ኃጢአትን እያደረገ ነው እየካደም ነው። ልክ ዘፈን መስማት ያልተገባ ዘፈን መስማት ኃጢአት ነው እንደምንለው ሁሉ የነሱን ዝማሬ መስማትም የጴንጤን መዝሙር ከምሰሙ ያልተገባ ሳይሆን የተገባውን ዘፈን ስሙ። እንግዲህ ዘፈንም የተገባ ያልተገባ አለ። ክብር ለኢየሱስ ይሁን። ዘፈን መስማት ኃጢአት እኮ አይደለም። የጴንጤን መስማት ነው አጥያት። እንደዚህ ነው በጨለማ ጉዞ ሲጠድ እንደዚህ ነው። በቃ ሲጀመር ስለ ኢየሱስ ስለሚያወራ መስማትም አይችልም። ጴንጤን መዝሙር እየተቃወመ ዘፈንን የሚያበረታታ፣ ለምን ስለ ኢየሱስ ነው የሚያወራው? ይሄ ደግሞ ትውልድ ይህንን እንዲሰማ አይፈለግም። ኢየሱስ ያድናል፣ ኧረ እሱ መሰማት ያለበትም። ታዲያ ምን እንስማ? በቅዱሳን በመላእክ በእንደዛ ሸውደ፣ እንዴት ሆነ መንገድ። ኢየሱስ ነው ተረት ገዳይ ነው ኢየሱስ ብቻ ነው። እንግዲህ ምንም ማድረግ አይቻልም። ስሙ ልሳን ማለት እንግዲህ ምን እንደሆነ አሁን እናሳያቸዋለን። ልክ ትርጉም የሌለው ምላስ ከምላስ ጋር እያጋጩ መናገር ሳይሆን ልሳን ማለት አንዱ ማይሰማውን ቋንቋ አንደኛው እየተረጎመ ሲናገር እናታችን እንዴት ነው፣ ሰላም ነው? እንት አማርኛ አይችሉም አማራና አባታችን፣ እርሶ ተርጉሙልን እናታችን አማርኛ አልቻሉም፣ እና ይህንን መጽሐፍ ቅዱስ ለመሸለም ነው ለእሳቸው። ልሳን ማለት እንግዲህ ምን እንደሆነ አሁን እናሳያቸዋለን። ልክ ትርጉም የሌለው ምላስ ከምላስ ጋር እያጋጩ መናገር ሳይሆን ልሳን ማለት አንዱ ማይሰማውን ቋንቋ አንደኛው እየተረጎመ ሲናገር አሁን የምጠይቅልኝ ስሞት ማን ነው ትልልኛለህ? መጽሐፍ ቅዱስ አሎቶ ይወል መጽሐፍ ቅዱስ የሆነ መጽሐፍ ቅዱስ በእንካ ወዲ የለኝም እሺ ልጆች አሉት ወይ? ለልጆቹ ይፈልጋሉ ወይ? እሺ እሺ፣ በቃ አዎ፣ ለልጆቹ ይፈልጋሉ። ለልጆቹ ይፈልጋሉ። እነሱ አማርኛ ነበር። አዎ፣ ይፈልጋሉ፣ ለልጆቹ ይፈልጋሉ እያሉ ነው። እሺ፣ አንድ ጥያቄ። መጽሐፍ ግን ምን ይላል? እስቲ እንስማ። አንደኛ ቆሮንቶስ ምራፍ አስራ አራት ቁጥር ሁለት በልሳን የምናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም እና በመንፈስ ግን ምስጢሩን ይናገራል ይላል። ሁለተኛ ደግሞ እንዲህ ብሎ ይናገራል መጽሐፍ ማርቆስ ወንጌል ምዕራፍ 16 ቁጥሩ 17 ላይ ያመኑትን እነዚህ ምልክቶች ይናገራሉ፣ በስሜ አጋንንትን ያወጣሉ፣ በአዳዲስ ቋንቋ ይናገራሉ። ያመኑትን ነው ብለው። ስለዚህ ማመን ይቀድማል። አንደኛ ስለ ልሳን አስተያየት ለመስጠት እና በልሳን ለመናገር ማመን ይቀድማል። በአምሳ ስድስት መንገድ ይገባለሁ ብሎ ሳይሆን በአንድ ኢየሱስ በኩል ወደ ሰማይ መግባት እንደሚቻል ማመን ይቀድማል። መንገድ እሱ እንደሆነ መቀበል ይቀድማል። በአምሳ ስድስት መንገድ ለመግባት እየሞከርክ ደግሞ ደርሶ መተ ስለ ልሳ ልታወራ ልተነተን ደርቦ ማምለክን መተው ይቀድማል። መጽሐፍ የማይናገረውን በዚህም በዚህም ገባለሁ ብሎ ተስፋ ማድረጉን መተው ይቀድማል። በልሳን መናገር በምላስ ላይ ማጋጫት ለአንተ አይገባም። ለአንተ ቀጥታ የሚገባው ታራት ብቻ ነው፣ በመጽሐፍ ቅዱስ ላይ ያልተጻፈው መጽሐፍ የምናገረው ከተቀበልክ በኢየሱስ በኩል ከሄድክ በሱ ካመን በልሳን ትናገራል። ስለ ልሳንም ታወራለ። ያመኑትን የሚከተል ነገር ነው። አንተን አይመለከትም። በአምሳ ስድስት ያመኑትን አይልም፣ በልጁ ያመነውን ብቻ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስምን እሰይ እንኳን ክርስቲያኑ እንኳን የክርስቶስ እንኳን ክርስቲያን በመሆኔ ደሰታለሁ። በጌታ በኢየሱስ ስም አመኛለሁ። ኃጢአቴ በሙሉ ተፍቁልኛል። በሰማይ አዲስ ቤት ይጠብቀኛል። ከተረት ተገላግያለሁ። ክብር ለኢየሱስ ይሁን። ደስ አይልም? ያህል ተጻፈውን እያወራው ከምኖርበት አጥቶ ኢየሱስ የተጻፈውን እንድናገር አደረገኝ። መንፈስ ቅዱስ አገዘኝ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም፣ ደስ ስላል። ኢየሱስ ብቻውን ያድናል። ስበንንም ያን አሁን ቅድም ስልክም ስትሉ ስለነበረ አንድ ሁለት ማልጠቀምበት ስልክ አለ። ምናልባት ከጠቀማችሁ አንዱን እልካለሁ አይፎን አስራ አምስት ስላለኝ አንዱን እልካለሁ፣ ፈቃደኛ ከሆናችሁ። ያው የኛ ጎን የመቆም ወንጌል ጎን የመቆም ነው። ስለዚህ ስልክ በጣም ያስቸግራል። ለሱም እንደገና ለብሽ ነው ያለችው፣ ስልክ የለችም፣ እቺ ያለችው በዚህ እየተጠቀምን ነው። እሺ፣ ተባረኩ። በጣም ደስ ብሎኛል። እስቲ አንድ ሁለት ደቂቃ ልባርካችሁ። ፕሊዝ፣ ባርክልኝ። እሺ፣ እንን በረከ ያዛት፣ እስቲ ስልኳን ያዛት፣ እንደው ስልኳን ያዛት። በቃ ለአንዴና ለመጨረሻ ጊዜ ዛሬ ያዟት፣ እስቲ ለሁለት ያዟት። እሺ አሌሉያ! እስቲ ተቀየረ በሉ፣ ተቀየረ። አይመጥነኝም በል፣ አይመጥነኝም ድገምና በእምነት በል። ቻው በል። ህዝቡን እንዳገለግል የገለገለ መርገም ገለበትኩ። ቅድምን ስናገሩ ነበር፣ ከእኛ ጎን መቆም ከወንጌል ጎን መጨረሻው፣ ደግሞ ይሄ ነቀርሳ፣ ይሄ ስድቡን አያቸው አይደል? በእነዚህ የሚታለሉ ሰዎች አሉ። ከዛ ፔንቴ እንዲህ ነው ምናምን። በወንበዴ አትበላል እንዴ ማን ሄደ? በወንበዴ እጅ ላይ ውደቃ አለ መጽሐፍ ቅዱስ ተጠንቀቅ። በቃ ትንቢትን ፈትናችሁ ተቀብሉ። በፍሬያቸው ይዩ። ፋቅፋቅ ስደረግ ማንነታቸው ይታወቃል። ከሀሰተኛዎች ተጠንቀቁ። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን በቂ ነው። ስወንን ክብ በነገራችን ላይ ከክብር ወደ ክብር ቤት መስሏችሁ እንደሆነ ተሳስታችኋል። ቤት ክብር አይለው መጽሐፍ ቅዱስ ፐርስፔክቲቭ ማግኘት በጣም ጥሩ ነው። ቤት ቤት ነው። ይኑረኝ ይፈልግ ከሆነ ያህል ይኑር። ኔ ወንድም እግዚአብሔር እንዳይኖር አልጠራ በዚህ ዘመን ጽንፍ እንይዛለን የፕሮስፐሪቲ ጎስፕል ተቃራኒ ፖቨርቲ ጎስፕል አይደለም፣ ክራይስት ነው ባላንሱ። ቢ ኢን ክራይስት፣ ቢ ኢን ክራይስት ሶ ስራ ለስራ በጣም እንጂ እንዲሁም ስራ ስራ ይላል። ክርስቲያን ስትሆን አዲክሽን የለ ጊዜ የምታጠፋበት ነገር የለ። አምሯችን በመንፈስ ተፈውሷል። አሪፍ ተማሪ መሆን ይጠበቃል እንጂ ጎበዝ ተማሪ ነው ያ የድሮዎቹ ክርስቲያኖች ራሱ በሪቫይቫሉ ዘመን ኢትዮጵያ ውስጥ እኮ ግሬድ በቀነሰ ቁጥር ካውንስል ያደረጓል። ዩኒቨርሲቲ ውስጥ እንዴት ሆኖ በምን ምክንያት እንዴት ሊሆን ይችላል? አእምሯችን ተፈውሷል። ጠንክሬ ልስራ ስራ፣ ጠንክሬ ልማር ትማር፣ ቤት ልስራ ስራ፣ ንግድ ልነግድ ነግድ፣ ገንዘብ ላትርፍ አትርፍ። ክርስትና ይዝናት፣ አጌንስት ሞናስቲክ ላይፍ እንድንኖር አልተጠራንም። በከተማ ውስጥ ሞናስቲክ ሆነን ገዳም ማለት ነው የከተማ ነገር ሆነን እንድንሆን እግዚአብሔር አልጠራንም። መጽሐፍ ቅዱስ ግን ክብር አይለውም። እሱ ክብር ኢዝ ዲፍረንት ክብር ኢዝ ኢየሱስን እየመሰሉ መምጣት፣ በዚያ መልክ እየተቀረጹ መምጣት እሱ ነው። ከክብር ወደ ክብር ከቤት ወደ ቤት አይደለም። ይሄ ከመኪና ወደ መኪና አይደለም። መኪና ኖሮ ክብር የሌለው ሰው ምን ያደርግለታል? ድሮም ነበርን እኮ መኪና ውስጥ ያለ ክብር የጎደለው ነበርን። መኪና ውስጥ ያለው ክብር የጎደለው ለማየት ከፈለጋችሁ ጎዳናውን የሞላው ህዝብ እሱ ነው ከእኛ የበለጡ ትልልቅ መኪናዎችን የያዙ ግን ክብር የጎደለው ክብራችን ኢየሱስ ጌታን ማገልገልን የኢየሱስ መሆንን ከዳቦ ጋር ከምግብ ጋር ብቻ የምትሰፉ ሰዎች ሰምታችኋል። ክብር ለኢየሱስ ይሁን ስሞ ይንንም ያሻገር ትላለህ። አልተሻገርክም እኮ ግን እኔ እኮ ያሻገረኝን የምወደው ያለ ገና አልተሻገርም። ገና ከጌታ ቤት እኮ ስወጣል እንደው መከራ ውስጥ ነው የከተተ ይመስሉ ራሱ እሱን ገዳም ከፍቻ ያለን የተባረርኩት ከገዳም ታዲያ እሱን ካሴት እኮ ከችች ገዳም ውስጥ ስፒከር ከከተማ ምትች ያሻገር በድል ወጣ። ሰባራው መነኩሴው ሁሉ በቀደስ ይለሉ መዝሙሩ ኃይለኛ እኮ፣ ይኸው እስካሁን እየዘመር ነው አይደል? ቦምብ መዝሙር እኮ ያሻገረን ያስመለጠን ጌታ የተባረከ ይሁን። ብርሉ ላይ ኢየሱስ ሲሆን ኢየሱስ ብቻውን ያላለ እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ ላይ እንገናኛለን። ሰብስክሪፕሽን ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።